አባትና እናቱ ትተውት ሲሞቱ ደሃ አደግ ሆነ። አንድ እግዚአብሔርን የሚወድ ሰው አሳደገው። አድጎ በጎለመሰም ጊዜ የወላጆቹን ገንዘብ ሁሉንም ወስዶ ለድሆችና ለምስኪኖች መጸወተ። ከዚህ በኋላ ወደ አስቄጥስ ገዳም ወጥቶ ከአንድ ጻድቅ ሽማግሌ ሰው አባት ዘንድ መነኮሰ በበጎ ገድል ሁሉ እየተጋደለ ኖረ ዳግማዊ አባ ማርቆስም ሊቀ ጵጵስና በተሾመ ጊዜ የዚህን አባ ዮሴፍን በጎ ጠባዩንና የትሩፋቱን ዜና ሰምቶ መልእክተኞችን ልኮ ወደ እርሱ አስመጣው በቤቱም አኖረው ከብዙ ወራትም በኋላ አባ ዮሴፍ ሊቀ ጳጳሳቱን አባ ማረቆስን ወደ አስቄጠስ ገዳም ይሄድ ዘንድ ተወኝ ብሎ ለመነው ያን ጊዜ ቅስና ሹሞ አሰናበተው። ሊቀጳጳሳት አባ ስምዖንም እስካረፈ ድረስ በዚያ በአስቄጥስ ገዳም ኖረ። ከዚህ በኋላ የግብፅ አገር ያለ ሊቀጳጳሳት ብዙ ወራት ኖረች። ከዚህ በኋላ ኤጲስቆጶሳቱ መማለጃ ስለተቀበሉ ከአንድ ሚስቱ ከሞተችበትና ማአስብ ከሆነ ጸሐፊ ጋር ሊቀጵጵስና ይሾሙት ዘንድ ተስማሙ። እኩሌቶቹ ግን ተቃወሟቸው፣ እንዲህ አሏቸው፣ የአባቶቻችን ቀኖና መማለጃ የሚቀበሉትን ሁሉ ወይም ስለ ክህነት ሹመት መማለጃ የሚሰጡትን ያወግዛል። ይልቁንም ይህ ሰው ሚስቱ ሚስትም አግብቷል፣ እንዴት ሊሾም ይችላል? በወንጌላዊው ማርቆስ ወንበር ላይ የሚሾም ንጹሕ ድንግል ነውና። ይህንንም ባሏቸው ጊዜ ፈሩ። ተመልሰውም ተስማሙ። ለዚች ለከበረች ሹመት የሚሻለውን ይገልጽላቸው ዘንድ ክብር ይግባውና ወደ ጌታችን በአንድ ምክር ሆነው ጸለዩ። እግዚአብሔርም ሰምቷቸው ለዚች ለከበረች ሹመት የሚሻል አባይ ዮሴፍ እንደሆነ አሳሰባቸው። ከዚህ በኋላ አባይ ዮሴፍን ያመጡት ዘንድ ወደ አስቄጥስ ገዳም መልእክተኞችን ላኩ። መልእክተኞችም ይህንን አባት ዮሴፍን የመረጥከው ከሆነ ምልክትን ትገልጥልን ዘንድ አቤቱ እንለምንሃለን፣ የቤቱም ደጃፍ ክፈት ክፍት ሁኖም ካገኘን ምልክት ይሁንልን ብለው ወደ እግዚአብሔር ለመኑ። በደረሱም ጊዜ አንዱን መነኮስ እየሸኘ የበአቱም ደጃፍ ክፍት ሆኖ አባ ዮሴፍን አገኙት። ባያቸውም ጊዜ መንፈሳዊ ሰላምታ በመስጠት እጅ ነሳቸውና በደስታ ተቀብሎ ወደ በአቱ አስገባቸው። በዚያንም ጊዜ ለአባ ዮሴፍ ሊቀጵጵስና ይገባዋል ይገባዋል ይገባዋል እያሉ ይዘው አሰሩት። እርሱ ግን እኔ ብዙ ኃጢአት ሰርቻለሁና ይህ የከበረ ሹመት አይገባኝም እያለ ይጮህ ነበረ። እነርሱም ወደ እስክንድሪያ ከተማ ወስደው ሊቀጵጵስና ሾሙት እንጂ ምንም ምክንያት አልተቀበሉትም። በወንጌላዊው ማርቆስ ወንበርን በተቀመጠ ጊዜ ለአብያተ ክርስቲያን እጅግ የሚያስብ ሆነ ለእርሱ የሆነውን የግብሩን ግቢ ወስዶ ምድሮቹን በመግዛት ለአብያተ ክርስቲያናት መተዳደሪያ ሊሆን ጉልበቶች ያደርጋቸው ነበርና አዘውትሮም ሕዝቡን የሚያስተምራቸው ሆነ፣ በምንም በምን ለእያንዳንዱ ቸለል አይልም። ነገር ግን ሰይጣን ስለ ቀናበት ያለ ሐዘን አልተወውም። ይህም እንዲህ ነው። በምስር አገር የተሾሙ ሁለት ኤጲስቆጶሳት በሕዝቡ ላይ ክፉ ነገርን በማድረግ በማይገባ ሥራ አስጨነቋቸው። እርሱም በርኅራሄና በፍቅር መንጋዎቹን እንደሚጠብቅ አዘዛቸው፣ ለመናቸውም እነርሱ ግን ሰምተው እንዲጠብቁ ከክፋታቸውም አልተመለሱም። ህዝቡም በህዝቡም ላይ ችግርን ባበዙ ጊዜ ሕዝቡም ሁሉ በጠቅላላ ወደ ሊቀ ጳጳሳት አባ ዮሴፍ መጡ። በፊቱም እንዲህ ብለው ጮሁ፣ እሊህን የኤጲስቆጶሳት ከላያችን ካላነሳቸው እኛ ወደ ሌላ ሃይማኖት እንገባለን። አባ ዮሴፍም በመካከላቸው ሰላምን ለማድረግ ብዙ ትግልን ታገለ፣ አልተቻለውም። ከዚህ በኋላ በግብፅ አገር ያሉትን ኤጲስቆጶሳት ለጉባኤ ሰበሰባቸውና ስለ እሊ ሁለት ኤጲስቆጶሳት ነገራቸው። አሁንም ከመንጋዎቻቸው ጋር ሊያስታርቅ ሽቶ እሊን ኤጲስቆጶሳት ወደ ጉባኤው አስቀረባቸው። እነርሱ ግን የጉባኤውንም የእርሱንም ቃል አልተቀበሉም። ስለዚህም ያ ጉባኤ ከሹመታቸው ሻራቸው። እነርሱም ወደ ግብፅ ንጉሥ ሂደው በሊቀ ጳጳሳት አባ ዮሴፍ ላይ በሐሰት ነገር ሰሩበት። ሊቀ ጳጳሳት አባ ዮሴፍንም ያመጡት ዘንድ ንጉሡ ወንድሙን ከጭፍራ ጋር ላከው። የንጉሡም ወንድም ወደ ሊቀ ጳጳሳቱ በደረሰ ጊዜ ተበሳጨ። ሊገድለውም ወዶ ሰይፉን መዞ ሊቀ ጳጳሳቱን ሊመታው ሰነዘረበት። ግን እጁ ወደ ሌላ አዘን ብሎ ምሰሶ መትቶ ሰይፍ ተሰበረ። እጅግም ተቆጥቶ ሌላ ሰይፍን መዞ በመላ ኃይሉ መታው። ያን ጊዜም ሰይፉ ካንገቱ ወደ ወገቡ ተመልሶ ልብሱንና ቅናቱን ብቻ ቆረጠ። የንጉሥም ወንድም ከክፋት ንጹህ እንደሆነ፣ ስለዚህም አምላካዊ ኃይል እንደምትጠብቀው አሰበ አስተዋልም። ወደ ንጉሱም በክብር አድርሰው ወንድሙ ለሆነ ሆነ ለንጉሱም በእርሱ በሊቀ ጳጳሳቱ ላይ የሆነውን ሁሉ ነገረው። ንጉሱም ፈራው፣ አከበረው። ከዚህ በኋላ ስለ ከሰሱት ሁሉ ስለሁለቱ ሁለቱ ኤጲስቆጶሳት ጠየቀው። እርሱም ስለ ክፉ ስራቸው በጉባኤ እንደተሻሩ እውነቱን ለንጉሱ አስረዳው። ያን ጊዜም ሐሰተኞች እንደሆኑ ንጉሱ አወቀ። ይገድሏቸው ዘንድ አዘዘ። ሊቀ ጳጳሳት አባ ዮሴፍም ንጉሱን እንዲህ ብሎ ማለደው፣ ጌታችን በክፉ ፈንታ በጎ እንድናደርግ እኛን አዞናልና ስለ እግዚአብሔር ብለህ እልህን ማራቸው እንጂ አትግደላቸው። ንጉሱም ስለ የዋህነቱ አደነቀ። ልመናውንም ተቀብሎ ማረለት። ከዚህ በኋላ በሹማምንቱና በኤጲስቆጶሳቱ ሁሉ ላይ የፈለገውን ያደርግ ዘንድ ቢፈልግ እንዲሾም ወይም እንዲሽር የሚቃወመው እንዳይኖር ደብዳቤ በመጽሐፍ ሥልጣንን ሰጠው። በዚህም አባት ዘመን የኢትዮጵያ ንጉሥ ወደዚህ አባት ወደ ሊቀ ጳጳሳት አባ ዮሴፍ እንዲህ ብሎ መልእክትን ላከ። ለወንጌላዊው ማርቆስ መንበርና በላዩ ለመቀመጥ ለተገባው ቅድስና እጅ እነሳለሁ። በእኔና በመንግሥቴ ላይ በመላው ወገኖች በኢትዮጵያ ሰዎች ላይ ይቅርታ እንድታደርግና አባቶቻችንን አባ ዮሐንስን እንድትልክልን እለምንሃለሁ ከሀገራችን ሰዎች ከእውነት መንገድ የወጡና የሳቱ ጳጳሳትን አባ ዮሐንስን እኔ ሳልኖርና ሳላውቅ አባረውታልና። ስለዚህም በሀገራችን ቸነፈርና ድርቅ ሆኖ ከሰዎችም ከእንስሶችም ብዙዎች አለቁ። አሁንም አባቴ ሆይ ስንፍናችንን ይቅርበል። መሐሪ እና ይቅርባይ ወደሆነ እግዚአብሔርም ፈጽሞ ይማልድልን ዘንድ በከበረች ጸሎቱም ከዚህ መከራ እንድን ዘንድ አባታችንን አባ ዮሐንስን ላክልን። አባቴ ሆይ የተባረረበትን ምክንያት እኔ አስረድሃለሁ። እኔ ልጅህ ከአባቴ ከጳጳስ አባ ዮሐንስ ቡራኬ ተቀብየ እርሱ ከሰራዊቴ ጋራ በፈቅር አሰናብቶኝ ወደ ጦር ሜዳ ሄድኩ። ከጦር ሜዳም በተመለስኩ ጊዜ አባቴን አባ ዮሐንስን ጳጳሱን አጣሁት። ስለ እርሱም በጠየቁት ጊዜ በቀድሞ ዘመን ዮሐንስ አፈወርቅን ንግሥት አውዶክስያ እንዳሳደደችው በክፉዎች ሰዎች ምክር ንግሥቲቱ ሚስቴ አሳደዷት። የቀኖናውንም ትእዛዝ በመተላለፍ በፈቃዳቸው ሌላ ጳጳሳት እንደሾሙ ነገሩኝ። እርሱ አባ ዮሐንስም ከኢትዮጵያ ባሳደዱት ጊዜ ወደ አስቄጥስ በመሄድ አስቀድሞ በመነኮሳ በመነኮሰባት በአባ ሙሴ ጸሊም ገዳም በዚያ ተቀመጠ። የኢትዮጵያ ንጉስ መልእክትን ወደ ሊቀ ጳጳሳት አባ ዮሴፍ በደረሰች ጊዜ አነበባ። ስለ ኢትዮጵያ ንጉስ የሃይማኖት ጽናት እጅግ ደስ አለው። ፈጥኖም ወደ አስቄጥስ ገዳም መልእክተኞችን ልኮ አባ ዮሐንስን ወደ እርሱ አስመጥቶ አረጋጋው፣ አጽናናው። ከዚህ በኋላ ከደጋጎች ሰዎች ጋራ ወደ ኢትዮጵያ ሀገር ላከው። አባ ዮሐንስም ወደ ኢትዮጵያ አገር በደረሰ ጊዜ ቸነፈር ተወገደ ዝናብም ዘነበ ንጉሱና መላው የኢትዮጵያ ሰዎች ደስ ብሏቸው እግዚአብሔርን አመሰገኑት ይህም ሊቀጳጳሳት አባ ዮሴፍ መናፍቃንን የሚገስጻቸው ሆነ ህዝቡንም ከአባቶቻቸው በተቀበሏቸው በቀናች ሃይማኖት እንዲጸኑ አስተማራቸው ከቅዱሳት መጻሕፍትም ለእርሱ ለእነርሱ ስውር የሆነውን ተርጉሞ አስረዳቸው ያስገነዝባቸውማል። በትምህርቱና በጸሎቱም እንዲህ ጠብቃቸው። ጌታችንም በእጆቹ ብዙዎች ተአምራትን አደረገ። ያማረች ገድሉንም ፈጽሞ እግዚአብሔርንም አገልግሎ በሰላም በፍቅር አረፈ። መላ የሕይወቱም ዘመን 78 ነው። ከምልኩስና በፊት 20 ዓመት፣ በምልኩስና ተጋድሎ 39 ዓመት፣ በሊቀ ጵጵስና ሹመት 19 ዓመት ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የቆሮንጦስ ሀገር ኤጲስቆጶስ ዲዮናሲዎስ በአላውያን ነገስታት በዲዮቅልጥያኖስ እና በመክስሚያኖስ ዘመን በሰማይትነት አረፈ። ይህንንም ቅዱስ በያዙት ጊዜ ብዙ ስቃይን አሰቃዩት። ማሰቃየቱን በሰለቹ ጊዜ ራሱን በሰይፍ አስቆረጡት። የሰማይትነት አክሊልንም ተቀበለ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የቅዱሳን ኢላሪዮስ ማንጠቀያቅ፣ ቴዎዶሲዎስ፣ ቴዎላስ ዮሳብና ገርላ የሰማይታት የእንድርያስን መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ጥቅምት 23 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ ዮሴፍ ጻድቅ፣ ሊቀጳጳሳት አባ ዲዮናስዮስ ሰማይት፣ ቅዱስ ኢላሪዮስ፣ ቅዱስ እለ እስክንድርያ ሰማይት። ወርሃዊ በዓላት ልበ አምላክ ቅዱስ ዳዊት፣ ቅዱስ ጊዮርጊስ ሊቀ ሰማይታት፣ ነቢየ ጽድቅ ቅዱስ ሶሎሞን ንጉሠ እስራኤል፣ አባ ጢሞቴዎስ ገዳማዊ፣ ቅዱስ ዳንኤል ነቢይ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል ኤጲስቆጶስ። እንደ እግዚአብሔር መጋቢ የማይነቅፍ ሊሆን ይገባዋልና፣ የማይኮራ፣ የማይቆጣ፣ የማይሰክር፣ የማይጨቃጭቅ ኖረኛ እረብ የማይወድ ነገር ግን እንግዳ ተቀባይ በጎ የሆነውን ነገር የሚወድ ጠንቃቃ፣ ጻድቅ፣ ቅዱስ ራሱን የሚገዛ ይሁን። ሕይወት በሚገኝበት ትምህርት ደግሞ ሊመክር ተቃዋሚዎቹንም ሊወቅስ ይችል ዘንድ እንደ ተማረው በታመነ ቃል ይጽና። ዘአቅረብኩ ማሂልየተ አዘኪሬ አይላፈ ምለተ ጸመርኩ ዘልፈ ለዕላ ያነበብ ታወከብ ፅንዴቴ መጽሐፈ